ጤና ይስጥልን ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው። እስከ ፍጻሜው አብራችን ቆዩ። መስክ የፕሬዚዳንት ትራምፕ የግብር ሕግን አሳፋሪ እና አስጸያፊ ሲል ኮነነ። ኢሎን መስክ የፕሬዚዳንት ዶናልድ ትራምፕን የግብር እና የወጪ ሕግ አሳፋሪ ና አስጸያፊ ሲል ኮነነ። የባለብዙ ትሪሊዮን ዶላር የታክስ እፎይታ ና ጭማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግሥት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህንን ሕግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ ብሏል። ቢሊየነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራ ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁን ይታወሳል። ኢሎን መስክ ቀደም ሲል እቅዱን አሳዛኝ ብሎ የጠራ ቢሆንም አሁን የሰጠው አስተያየት ግን የመንግስት ኃላፊነትን ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን ያመለክታል። ደቡብ አፍሪካ የተወለደው ቢሊየነሩ መስክ ምንም እንኳ ትራምፕ ሁልጊዜ ከእኛ ጋር መሆኑ በሁሉም መንገድ ይረዳናል ቢሉም በትራምፕ አስተዳደር ውስጥ ያለው ስልጣን ከቀናት በፊት ግንቦት 23 2017 ዓም አብቅቷል። ትራምፕ ግዙፍ ቆንጆ ግዙፍ ቆንጆ ህግ ብለው የሚጠሩትን ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ 600 ቢሊዮን ዶራል ከፍ እንደሚያደርገው ተገምቷል። ማክሰኞ ዕለት በኤክስ ገጹ ላይ በተከታታይ ባገራቸው ልጥፎች ላይ መስክ አሳፋሪ ከፍተኛ የመንግስት ወጭን ለመሸፈን የወጣ ህግ ቀደም ሲል ያለውን ግዙፍ የበጀት ጉድለት ወደ ሁለት ነጥብ አምስት ትሪሊዮን ዶራል በከፍተኛ ሁኔታ ያሳድጋል። እንዲሁም የአሜሪካ ዜጎችን በሚያስደነግጥ አስተማማኝ ባልሆነ እዳ ይጭናቸዋል ሲል ተችቶታል። ከዚህ ቀደም የትራምፕ አጀንዳ በሚቃወመው ሪፐብሊካን የሚገጥሙ ተግዳሮቶችን ለመቅረፍ ቃል ገብቶ የነበረው መስክ በሌላ ልጥፍ ላይ ከዚህ በተቃራኒ የቆመ የፖለቲካ ማስጠንቀቂያ አክሎ ተናግሯል። በሚቀጥለው አመት ህዳር ወር ላይ የአሜሪካን ህዝብ የከዱ ፖለቲከኞች በሙሉ እናባረራለን ሲል ጽፏል። ከመጀመሪያው ጽሑፍ በኋላም ብዙም ሳይቆይ ስለ መስክ አስተያየት የተጠየቁት የዋይት ሃውስ ፕሬስ ጸሐፊ ካሮሊን ሊቪስት ፕሬዚዳንቱን ኤሎን መስክን በዚህ ሕግ ላይ ያለውን አቋም ያውቃሉ፣ ብላለች። ፕሬዚዳንቱ ኤሎን መስክ በዚህ ሕግ ላይ ያለውን አቋም ያውቃሉ፣ ብላለች። ይህ አንድ ትልቅ የሚያምር ሕግ ነው ስትል፣ አክላለች። እናም በአቋማቸው እንደጸኑም ናቸው። ሕጉ በ2017 በመጀመሪያው ትራምፕ አስተዳደር ጊዜ የጸደቀው ና በቅርቡ የሚጠናቀቀው የግብር ቅነሳና ለመከላከያ ወጪ የሚመደበውን የገንዘብ መጠን ለማራዘም ያስችላል ተብሏል። ከዚህም በተጨማሪ አስተዳደሩ ሕጋዊ ሰነድ የሌላቸው ስደተኞችን በጅምላ ለማባረር የገንዘብ ድጋፍ ለማድረግ ያስችለዋል። እንዲሁም መንግሥት የሚበደረውን የገንዘብ ጣሪያ ለማንሳት ሐሳብ አቅርቧል። የመስክ አስተያየት በሪፐብሊካኖች መካከል ያለውን ሰፊ ውጥረትም የሚያንጸባርቅ ነው። ሴኔቱ ጋር የደረሰው የሕግ በር በሪፐብሊካን ቁጥጥር ስር ባለው ምክር ቤት ውስጥ ክፍፍሎች መኖራቸውንም አሳይቷል። የኬንታክ ሪፐብሊክ ተወካይ ሴናተር ራንድ ፑል ባለፉት ጥቂት ቀናት ውስጥ ህጉ የዕዳ ጣሪያውን ከፍ ማድረግን የሚያካትት ከሆነ አዋጁን እንደማይደግፍ ተናግረዋል። የኤቢሲ አሜሪካ ጋር ለሆነው አሜሪካ ጋር ለሆነው ለሲቢኤስ ኒውስ በሳምንቱ መጨረሻ የሬፐብሊካኑን ፓርቲ ድምጹን የሚሰጥ ከሆነ የእዳው ባለቤት ይሆናል ሲሉም አስጠንቅቀዋል። በፑል አቋም የተበሳጩት ትራምፕ በማህበራዊ ሚዲያ ላይ በቁጣ የተሞሉ ምላሽ ሰጥተዋል። ስለ ህጉ በጣም ትንሽ ግንዛቤ አለው ካል በኋላ የኬንታክስ ሰዎች ሊደግፉት አይችሉም ሲሉ ወንጅለውታል። ትራምፕ የእሱ ሀሳቦች በእውነት የእብድ ናቸው ሲሉም ጽፈዋል። የሬፐብሊካን ህጉ አውጪዎችም የመስክን አስተያየት ገሸሽ አድርገውታል። የሴኔቱ መሪ ጆን ቶኒ ለጋዜጠኞች እንደተናገሩት ፓርቲው የአመለካከት ልዩነት ቢኖረው ሙሉ በሙሉ ወደፊት ለመቀጠል አቅዷል ብሏል። ሁሉም ሰው የሚቆምለት አጀንዳ አለው። በተለይም ፕሬዚዳንቱ ህጉን በምክር ቤቱ በኩል ያጸደቀው የሪፐብሊካኑ ምክር ቤት አፈ ጉባኤ ማይክ ጆንሰን፣ ጓደኛ ኢሎን በጣም ተሳስቷል ሲሉ በካፒቶል ሄል ላይ ለጋዜጠኞች ተናግረዋል። ጆንስ በጣም አስፈላጊ የሆነ መጀመሪያ መጀመሪያ መጀመር ነው። ኤሎን ይህንን ሰጥቷል። ጆንስ ሰኞ ዕለት ከባለጸጋው ጋር ስለ ሕጉ ሀያ ደቂቃ የቆየ የስልክ ውይይት ማድረጋቸውን ገልጸው ለኤሌክትሪክ ተሽከርካሪዎች የሚፈቀደውን የታክስ ክሬዲት ማቋረጥ በመስክ ኩባንያ ቴስላ ላይ ተጽዕኖ ሊኖረው እንደሚችልም ተነጋግረናል ብለዋል። በዚያም አዝናለሁ ያሉት ጆንስ በስልክ ውይይት ካደረጉት በኋላ መስክ ሕጉን መተቸቱን እንዳስገረማቸው ተናግረዋል። ይህንን ስህተት በመስራቱ በጣም አዝኛለሁ። መስክ ካበሳጩት ጉዳዮች መካከል በፌዴራል አቢዞሽን አስተዳደር ኤፍኤኤ ውስጥ የአየር ትራፊክ ቁጥጥር ያካተተው ውሳኔ እንደነበረም አክሲዮስ ዘግቧል። መስክ አክሲዮሹን በእርሱ የስታርሊንክ ሳተላይትም ሲስተም እንዲሰራ ፈልጎ ነበር። ነገር ግን ከቴክኖሎጂ እና ከጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል ሲሉ መገናኛ ብዙሀን ዘግቧል። መስክና በትራምፕ አስተዳደር ውስጥ በነበረው ኃላፊነቱ ላይ ትችት ሲዘነዝሩ የቆዩት አንዳንድ ዲሞክራቲክ አሁን አስተያየቱን በደስታ ተቀብለዋል። የሲኒቱ የዲሞክራቶች መሪ የሆኑት ቼክ ሹመር የአጠቃላይ ሂደቱ አካል የሆነውና የትራምፕ ጓደኛ ኢሎን መስክ እንኳን ህጉን መጥፎ ነው ብሏል። ይህ ህግ ምን ያህል መጥፎ እንደሆነ መገመት እንችላለን ብለዋል። ትራምፕና ሪፐብሊካኖች በኮንግረስ ውስጥ ህጉ እንዲጸድቅና እንዲፈረም ለሐምሌ አራት ቀን ገደብ አስቀምጠዋል። መስክ በማህበራዊ ሚዲያ ላይ የለጠፋቸው ጽሑፎች ባለፈው አመት ህዳር ወር በተካሄደው ምርጫ ከ250 ሚሊዮን ዶላር በላይ ስጦታ በመስጠት ከደጋፊዎቹ ከድጋፋቸው ከትራምፕ ጋር አለመግባባት እንዳለው ይጠቁማሉ።